ዛሬ እናንተ ፊት የመጣሁት ልትፈርዱኝ ነው። እስኪ በነገራችን ላይ ይህን ሙሉን ሳታዳምጡ ግን ምንም አይነት ኮሜንት ባትሳደቡም፣ ምንም አይነት አስተያየት ባትሰጡኝ በጣም ደስ ይለኛል። የጀማ እንዴት ናችሁ? ሰላም አለይኩም ወራህመቱላ ወበረካቱ። ውድ እህቶቼ ማለት ነው በጣም ሲከፋችሁ በጣም የምትወዱት ጓደኛ ከራሳችሁ ከእህታችሁ በላይ በቃ ከስጋ እህታችሁ በላይ አስበልጣችሁ የምትወዷት እህታችሁ አታላ ይሄ ሁሉ ነገር አድርጋ ላጫውታችሁ በመጀመሪያ እንዳጋጣሚ ከዚህ በፊት የቴምር ዘይት ምናምን ወደ ሀገር እንወስዳለን ምናምን የሚል ቪዲዮ ሰርቼ ነበር፣ አይደለም እና ያ እኔ አይደለም የምወስደው፣ ልጅቷ ናት። ጓደኛዬ በጣም የምወዳት፣ የቁራን የምትቀራ፣ የምታስቀራኝ፣ የምታርመኝ፣ በድንሽ ጠንክሪ፣ በኔቃብሽ ጠንክሪ የምትለኝ እህት ናት። እና እንደዚህ አይነት ስራ መስራት እፈልጋለሁ፣ በአንቺ በኩል ሰው እፈልጋለሁ አለች። እኔ ደግሞ በቃ እኔም ደስ ቤተሰቦች ደስ እንድትሰኙ ሌላም ቤተሰብ ደስ ይሰኛሉ ብዬ እሺ፣ ታውቃታለሁ እወዳታለሁኝ፣ ጓደኛዬ ናት፣ እንገናኛለን። ከዛ ያን 130 ሰው ምናምን 135 ሰው ሰብስቤ ለሰው አስረካኳት። ከዛ እኔ ከጉሩቡ ሊፍት ብዬ ወጣሁኝ። ከጉሩቡ ሊፍት ብዬ ስወጣ ምን አልኩኝ? የጉሩብ ሰዎች እቃችሁ ቤት ቤታችሁ ሳይደርስ ምንም አይነት ገንዘብ እንዳትሰጡ ብዬ ማለት ነው ተናግሬ ነበር የወጣሁትና ከዛ ልክ እኔ ስወጣ በየቤታቸው የዞሮች ያችን ልጅቷ ብር እየወሰደችባቸው ወይም ብር እልክ እቃልክ ልካለው ብላ እየወሰደች ዞራ ምናምን ብራቸው ተሰበስበናት ለራሷ ታረጋለች። ያንን ብር እየሰጧት ልጆች አምነዋት። በቃ ቃልዋ ስለ ቁርአን፣ ስለ ሀዲስ በቃ የተለያዩ ነገሮች በቃ የምትናገረው ካፏ ወርቅ ታቃላቸው ወርቅ እና በቃ አምነዋት ብሩ ይሰጣታል እና እቃቸውም ሳታደርስላቸው ብራቸውም ሳትመልስላቸው እያንዳንዱ አስለቀሰች። በዜሮ መዳን በተለይ ምስኪን አንድ እህት ምስኪን እናት አባት የሌላት ለወንድሞቿ ለእህቶቿ እቃ እቃ የሚላክበት ገንዘብ ወደ ሰላሳ ሺህ ብር ልካላት ስልክ ብሎ ካረገችባት ከእንደዚህ አይነት ጓደኛላ አላ ይጠብቃቸው። በመጀመሪያ እኔም ግን ተሸወድኩኝ። ምክንያት ልጅቷን ወይም ጓደኛዬን ማወቅ አልቻልኩም። ግን በጣም የምወዳት ና የማቀርባት ጓደኛ እንደዚህ አድርጋ ጎዳችን። ከዛ እኔ ስደውላት ብሎክ ማድረግ ጀመረች። እላቸዋለሁ እስኪ እኔ ነኝ ጥፋተኛ። ለቤተሰቦች ደስታ ስል ወይም እኔ ቤተሰቦች እንደተደሰቱ ሌላም ቤተሰብ እንዲደሰቱ ስለምፈልግ ያደረግኩት ነገር ስህተት ነው። እስኪ ስህተት ከሆነ እኔ በተቻለኝ አቅም የእነሱን ሀቅ ለመልስ እኔ ደግሞ ወደ ሀገር በቀርብ ልገባ ነው። በዱዓቸው አስቡኝ ፈረዱ።